ኦፕሬሽን ክፍላችን ምን እንደሚመስላየው፣ ያምራል አይደል? ቆንጆ ነው አይደል? አዎ። እንግዲህ ይሄ የምታየው ይሄ አልጋችን ነው። ምንም ህመም ነገር የለውም። ሸኝ አባት ምንም አይነት ህመም ምግብ ምንም አቀመስ፣ ግሉኮስም አደርጉላለ። ይህ የምታየው ደግሞ መብራት ነው። እነዛ ካሜራዎች አሉ። ይሄ ደግሞ በቃ ምንም አይነት ነገር ችግር እንዳይኖር የሚቆጣጠርልን አለ። ያ ደግሞ ቆንጆ ሁሉ መተንፈሻ አለ። ምንም፣ ሁሉም ነገር የተሟላ ነው። በቃ ደስ የሚል ኦፕሬሽን ክፍል ነው አይደለ? ያምራል። ወዳዋል አሁን ከፍ አድርጌ እዚህ ጋር አስቀምጠሽ ከዚህ በኋላ ማለት ነው እንደ እግዚአብሔር ፈቃድ፣ አንተ ሙስሊም ነህ እንግዲህ እንዳላህ ፈቃድ፣ ቶንሲል በሽታ የሚባል ነገር አያምህም። ትምህርትህንም አታቋርጥም። ትምህርትህንም በደንብ ትማራለህ። ጎበዝ ልጅ ትሆናለህ አይደለ? ቃል ትገባለህ። እስኪ ብዙ ዚህ በፊት ያዩ ሰዎች አሉ እና አክረሚ የታከመ አልታከመ ብለው ብዙ የተጨነቁ አሉ። ለእነሱስ ምን ትላለን? ለእነሱ ደግሞ አመሰግናሉ ሰራዳችን አዎ እያገዙ ነው አይደል? ኮስ አትፍራሽ ምን ያስፈራ ነገር የለም ዘና ማለት አለብ ያስጨንቅ ነገር የለም ህክምና ደግሞ ቆንጆ አርገን እንጨርሳለን ከዛ ነገ ጠዋት ወደ ቤት ሰዳለሁ እሺ ከዛ ወደ ትምህርት ማለት ነው በሳምንቱ ተስማምተናል አይደል ቆንጆ ሶ እንግዲህ አክረምን ዛሬ ኦፕሬሽን ሰራለት ነው ኦፕሬሽኑ ከተሰራ በኋላ ነገ ወደ ቤቱ ተመልሶ ይሄዳል ማድረግ ያለብንን ነገር በሙሉ እኛ አሁን ደግሞ ተዘጋጅተን እናደርግለታለን። ምንም የምነሳሳው ነገር አይኖርም። ሙሉ ህክምናውን ነው የማደርግለት። አክረም ይህ እንደምታዩት አልፈራም፣ ጎበዝ ነው ጠንካራ ልጅ ነው። አደለ አለ። ባት ስለዚህ ህክምናውን እንደጨረሰ ነገ የምንሰደው ይሆናል። ስለዚህ አክረም መጨናነቅ እያየሁብህ አይደለም። አደለም አለ። ከደስብም ብሏል። መልካም። ስለዚህ ወደ ሰርጀሪያችን እንሄዳለን ማለት ነው አለ። ስለዚህ ጫማ እንዳውለቅልና አንባሳ አንባሳ ከዛ ትንሽ ጋደም ነው የምትለው ማለት ነው። እሺ አንበሳ። ፈራን ደብከም? እውነቱን ንገሪ አክረም አለቀ አይደለ በቃ ጎበዝ ሲስተር ጎበዝ ጎበዝ አክረሜ አለቀ እኮ አይገርምም በቃ ደስ አለህ በጣም አሪፍ አሁን ወደ ማሚ ሎስ ወስድህ ነው እሺ በቃ መውረድ ትችላለህ አይደለ ነዋ የእኔ አባት ነዋ የእኔ ጀግና ይሄው ጎበዝ ጎበዝ ጎበዝ ጎበዝ እንደዚህ አምባሳ ደምብ በይ፣ እስኪ አቤት፣ ነቃሽ እኮ በደምብ። በቃ ጀግናዬ፣ ጀግናዬ፣ አሁን ወደ እንሄዳለን ወደ ማሚ እንሄዳለን። እሺ፣ ኩብስ፣ ኩብስ። አሁን ለማሚዬ ይኸው አክራም በቃ ተገላገለው ብዬሽ እነግራታለሁ። በቃ ትሄዳላችሁ። የአክራም እናት፣ አክራም ይኸው፣ አክራማችን። ሊፍቱን ያዙት። ሊፍቱን ጥሩልን አንዴ ሊፍቱን ጥሩልን። አረፍ ምንም ችግር የለም፣ ምንም ችግር የለም። በቃ ሊፍቱ ሲደርስ ይዛችሁ ትወጣላችሁ። እሺ መልካም ጊዜ። እሺ ነኝት። ቻው ቻው። እሺ፣ እሺ፣ እሺ።